ስሜ ሽመላሽ ግርማ ይባላል። የባህር ዳር ሪጅን ዲስትሪቢዩሽን ኔትወርክ እና መሰረተ ልማት ቢሮ ኃላፊ ነኝ። የባህር ዳር ከተማ በአገር አቀፍ ደረጃ ከተሰሩት ስምንቱ ከተሞች ውስጥ አንዷ ነው የነበረችው፣ ግን በስራው በሚሰራበት ሰዓት በከፊል ነው ስራው የተሰራ የነበረው ሙሉ የከተማውን ያካተተ ስራ ስላልነበረ ከተማው ደግሞ የቆዩ መስመሮች ስለነበሩበት ከፍተኛ የኃይል መቆራረጥ ችግር የሚታይበት ከተማ ነው። ያንን ችግሩን አጥንተን ኦልሬዲ ከተማ መስመሮቹ ያረጁ የቆዩ ስለሆኑ መልሶ ግንባታ የሚያስፈልጋቸውና ምናልባትም የኔትወርኮችን የሪኮንፊገር የማድረግ ስራዎችን መሰራት ስለነበረበት በ2016 መጀመሪያ አካባቢ ወደ መልሶ ግንባታ ገብተናል። ይህም የሚሸፍነው ወደ 40 ኪሎ ሜትር የሚሆነ አካባቢ ከፍተኛ መስመር መልሶ ግንባታ ነው የነበረው። የኃይል መቆራረጡ ከጊዜ ወደ ጊዜ እየተሻሻለ በደንበኞቻችን ዘንድም ከፍተኛ ተቀባይነት እያገኘንበትና ና ምስጋናዎችን ያገኘንበት የተረጋጋ ኤሌክትሪክ አቅርቦት ለማቅረብ ከፍተኛ ጥረት እያረግንበት ያለ ሁኔታ ነው ያለ። ከዚህ የመልሶ ግንባታ ጋር በተያያዘ ሌላው በከተማ ውስጥ አንዱ የኢንዱስትሪ ደንበኞቻችን ደግሞ የተለየ ትኩረትም ስለሚፈልጉ እዛ አካባቢ የሚፈጠረውን የኃይል መቆራረጥ ለመቅረፍ ከሳብስቴሽን አንድ ተጨማሪ ፊደር በማውጣት የኢንዱስትሪ ደንበኞቻችን ራሱን የቻለ መጋቢ መስመር እንዲያገኙ በማድረግ የኃይል መቆራረጡን ችግር ለመቅረፍ ከፍተኛ ጥረት እያደረግንበት አሁንም ወደ ሥራ ኦልሞስት ከሌላው ማህበረሰብ ከከተማው ውጭ የሚወጡ መስመሮች አሉ። ከነሱ በመለየት የኢንዱስትሪ የተረጋጋ ኤሌክትሪክ አገልግሎት እንዲያገኙ ያደረግንበት ሁኔታ አለ። ከጊዜ ወደ ጊዜ የከተማው የኃይል አቅርቦት እየተሻሻለ ለውጥ እያየንበት በሰራ ነው። ልክ ውጤት እያገኘንበት የመጣን ሁኔታዎችን ማስተዋል የቻልንበትና ከዚህም የበለጠ ደግሞ በተቋሙ ተሰጥቶት የነበረ አቅጣጫ አለ። የዚህ የዛፍ ቆረጣ ስራዎች ነበሩ አንዱ ከባህር ዳር አልፎ ሌሎችም በማስተባበር እስከ በተቋሙ የተሰጠን እስከ መጋቢት ሰላሳ ድረስ ማጠናቀቅ ስለነበረብን እዚህ ከተማው ላይም ደግሞ ከፍተኛ ትኩረት ተሰጥቶ ማህበረሰቡን ያው እንደሚታወቀው የጸጥታ ችግሮች አሉ። ያንን ተቋቁመን ዛፎችን የማጽዳት መስመሮቻችን በተቋሙ ስታንዳርድ መሰረት እንዲሆኑ የማድረግ ስራዎችን በከፍተኛ ሁኔታ እየሰራን ነው የምንገኘው። ያን በመስራታችን ለውጦች አግኝተናል ብለን እናስባለን።